ነይ ነይ እምዬ ማርያም ቤዛነሽ አሉ ለዓለም። እመቤታችን ቤዛ አይደላችን። ቤዛ ልጇ ነው። አትደንግቱ። ቤዛ ልጇ ነው። ነይ ነይ ቤዛነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውቶ ዕብራውያን ምዕራፍ ዘጠኝ ቁጥር 11 ላይ፣ ምዕራፍ ዘጠኝ ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሠራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅዱስ በገዛ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎች እና በኮርማዎች አይደለም በፍየሎች በኮርማዎች አይደለም ሚካኤል ቤዛ መሆን አይችልም ገብርኤል ቤዛ አልሆነም አብርሃም ቤዛ አልሆነም የትኛውን ፍጡር ቤዛ አልሆነም ለዘላለሙ ልጅዋ ነው ቤዛ የእመቤታችን የቅድስት ድንግል ማርያም ልጅዋ የዓለም ቤዛ የዓለም መድኃኒት ለዓለም የተከፈለ በቀራኒዮ ላይ የሞትና የኃጢአት መድኃኒት ሆኖ ለእኛ የተሰጠ እጅግ የምንወዳቸው የምናከብራቸው ለጥቅም ያልተገዙ በብዙ ቋንቋ የመስበክ ተሰጦ ያላቸው ብፁዕ አባታችን ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ ቋሚ አባል እንዲህ በማለት ሰሞኑን መነጋገሪያ በሆነው በአቡነ ገብርኤል ስብከት የእመቤታችንን ክብር በፌስቡክ ድረ ገጻቸው ላይ አስፍረዋል። ንትፈሳህ ኩልን በዝክረ ስምኪ ጥኡም ወበደመ አስካልኪ ወአድም ቅድስት ማርያም ቤዛዊተ ኩሉ አለም በማለት ለድንግል ማርያም ያላቸውን ፍቅር መስክረዋል። ቡራኪዮ ትረሰ አሁን ሁሉም በድንግል ማርያም ድርድር እንደሌለ እየገለጸ ነው። ኦርቶዶክሳዊ ሚዲያ መምህርና የቁርጥ ቀን ልጆቿ ድፍረት የተሞላበትን የጳጳሱን የኑፋቄ ትምህርት እያወገዙ ቤዛዊነቷን እየመሰከሩ ይገኛሉ። ክበሩልን የቅድስት ቤተ ክርስቲያንን የቤተ ክህነቱን ምላሽ ደግሞ እንጠብቃለን። በአውሮፕላን ስንሄድ ድንገተኛ የአየር ግፊት ለውጥ ሲከሰት ወይም ደመና ሲበዛ ሰዎች የማይጠበቅ ቃል ይናገራሉ። በዘመናችን ደግሞ አየሩ ጥሩ አይደለም፣ ብፁዕ አባታችን መድረኩ የተፈጠረው የአየር ለውጥ አናግሯቸው ከሆነ እንዲህ ለማለት ነው ብለው ያስተካከላሉ ብለን እንጠብቃለን። ከጳጳሳት የሚጠበቀው ግን ድንገተኛ የአየር ግፊት ለውጥ ሊከሰት ስለሚችል ቀበቷቸውን ታጠቁ የሚል የማበረታቸው ንግግር ነበር። ሆኖ ሆኖ ሰዎች ደካሞች ነን እንሳሳታለን፣ ግን ለመታረም ቀና መሆን ይገባናል። ብፁዕ አባታችን አቡነ ገብርኤል የዘውትር ጸሎት ሲጸልዩ መስቀል ኃይልነ፣ መስቀል ጽንነ ብለው መስቀል ቤዛነ የሚለውን ይዘሉታሉ ብለው ሰዎች ይጠይቃሉ። ጸጋን የተመላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና። ያ የሰማይ መልአክ ነው ይሄን ያለው። ገብርኤል ነው ይሄን ያለው። ተራ ሰው እንዳይመስላችሁ። ጸጋን የተመላሽ ሆይ ደስ ይበልሽ፣ ያልነው ከዚህ ተምረን ነው። ገብርኤል አስተምሮን ነው። እኛ ፈጥረን እንዳይመስላችሁ። ከነቢያት ሄደህ መስክር የተባለ አይደለም። ከሰማይ ከመላእክት ወገን ገብርኤል ሄደና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለ። እንዴት ደስ ይላል! ረንት ንጽሕት ናት፣ ቅድስት ናት። እንዴት አይነት አኗኗር እየኖረች እንደሆነም ታውቃለች መልአኩ መጥቶ እንዲህ ሲላት፣ ሪ እንደው ሔዋን እናቴን ያሳተ አባቴን አዳምን ከገነት ያስወጣ ሌላ ተቃዋሚ ጠላት ይሆን እንጂ፣ እንዴት አይነት እጅ መንሻ ነው? እንዴት ይገባኛል ይሄ አለች። በቅጭ አለው። ልክ ነው። መልአክ ተልኮ ነው አላለችም። እረ አይገባኝም እኔ አይገባኝምና ይሄ አይነት ሰላምታ ከየት መጣለች ወረ ያደንገጸትም ቃሉ እንዴ ከዚህ ከንግግሩ የተነሳ ሰምታ ደነገጠች። እንዴት ይሆናል አለች። አቤት፣ መልአኩ ዝቅ ብሎ አሁንም ኢትፍርሂ ማርያም አለ። እጅ እየነሳ እኮ ነው፣ ዝቅ እያለ አቤት። እግዚአብሔር ካከበረ፣ እግዚአብሔር ካከበረ ምንም ማያከብረን አለ፣ ከሰይጣን ውጭ ምንም ማያከብረን አለ። በእውነት ዝቅ እያለ በትህትና ነው። ኢትፍርሂ ማርያም እስመ ረከብኪ ሞገሰ በእግዚአብሔር ማርያም ሆይ ይሄን ሰላምታ በማቅረቤ አትፍሪ፣ አትፍሪ ይገባሻል። ምክንያቱም ከእግዚአብሔር ዘንድ ምን አግኝተሻልና እ ባለሟልነትን አግኝተሻልና ማርያም ሆይ አትፍሪ አለ። ባለሟልነት ማለት ተቀባይነትን፣ ተወዳጅነትን በእግዚአብሔር ዘንድ አግኝተሻልና ምን ይበልሽ? ደስ ይበልሽ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አለ። እኔ እንዲህ ዝቅ ብዬ ባመሰግንሽ፣ ደስታ ይገባሻል ብልሽ፣ ሰላምታ ባቀርብልሽ ብልሽ፣ አይድነቅሽ በማን ዘንድ ተቀባይነትን አግኝተሻልና። አዎ እግዚአብሔር ካከበረ የማያከብር ምን አለ? እግዚአብሔር አከበረ። መልአክ ከሰማይ ወጥቶ አጎብድዶ ሰላም ላንቺ ይሁን አለ። እግዚአብሔር አክብሯታልና፣ እግዚአብሔር ያክብራችሁ። በእውነት እግዚአብሔር እንዲያከብረን ሆነን እንገኝ። ኧረ ይህ አይደለም ማርያም ትጸንሲ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ማለት ከሦስቱ ቅዱስ አንዱን ትወልጃለሽ፣ ይህን ንግር ተብዬ ነው የመጣሁት ማለት እኮ ነው። ወይ ግሩ ሰላምታው ሲከብዳት እንዲው ደስ ይበልሽ ከሴቶቹ ልተለይተሽ የተባረክሽ ነሽ የሚለው ነገር ይሄ ቃል እየከበዳት እያለ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ማለት ከሶስቱ ቅዱስ ቅዱስ ቅዱስ ቅዱስ ተብሎ ከሚመሰገነው ከሶስቱ አካል አንዱን ትወልጃለሽ። ወትሰሚዮ ስሞ ኢየሱስ ስሙንም ኢየሱስ ትይዋለሽ። ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ኢየሱስ ማለት ምን ማለት ነው? ምን ማለት ነው? እ መድኃኒት ማለት ነው። ሊቀ ጳጳሱ ጉዳዩን ባውቃለሁ ባይነት ያለ አውዱ ከመጠን በላይ ወደማይባለው ትርጉም ለጥጠው ነው እያስቀሳሰሩ ያሉት። ጴንጤዎች ኦርቶዶክሶች ማርያምን ያመልካሉ ወይም ሙስሊሞች ክርስቲያኖች አላህ አልመሲህ ኢሳን ከማርያም ወለደው ይላሉ ብለው ሁለቱም የማንለውን እንደሚሉት አይነት ቅጥፈት ለጥጠው እንደሚያወሩት አይነት አሉባልታ ነው የተናገሩት። ሊቀጳጳሱ የቤተ ክርስቲያን ትምህርት የቀመሱና በኮታ የተሾሙ ካልሆነ በስተቀር የመቤታችን ቤዛዊተ ዓለምነትና የጌታችን ቤዛነት ልዩነቱ ሊጠፋቸው አይችልም ነበር። መቤታችን ተሰቅላ ሞታ ተነስታ ድህነታችንን ቤዛነታችንን ፈጸመች የሚል ክርስቲያን በምድር ላይ የለም፣ ኖሮም አያውቅም። የማያውቁ ከሆነ ወይም ሰውን ሆን ብለው ለማሳሳት ብለው ከሆነ እንንገሩት፣ እኛ ጥርት አድርገን ነው የምናምነው። የጌታን ስራ በፍጡር አንተካም። ጌታችን ያዳነን እኛ መስራት መፈጸም ከማንችለው ስራ መሆኑን ጠንቅቀን እናምናለን፣ እናስተምራለንም። ክርስቶስ የፈጸመውን ቤዛነት ፍጡር ቢያደርገውማ ኖሮማ ሰው የመሆኑ በሞቱም ሞቱን የማሸነፉ ምስጢር ትርጉም አይሰጥም። የአዳም ልጆች ለዘመናት በዲያብሎስ ቁራጭነት በኃጢአት ምርኮና በሞት ቅጣት ስር ያለፉት የሚያድናቸውን መድኃኒታቸውን በመጠባበቅ ነው። ያ መድኃኒት የመጣው ከአዳም ልጅ ንጽሕት ሆና ከተገኘች በእመቤታችን በኩል ነው። እመቤታችን ቤዛዊቷ አለመባሏ የዓለም ቤዛ ዘተሰገወ እምኔኪ ስለምንላትና ጩኸታችንን ፍጻሜ የወለደችልን ወላዲት አምላክ በመሆኗ ነው። ቤዛዊት ዓለምነቷ ከዚህ የተነሳ ነው። በእኛ ቦታ ባህሪያችንን ወክላና ሰዎች ያልቻሉትን እርሷ ግን በሁለመናዋ ንጹሕ ሆና ሆና በመገኘቷ አምላክን በመውለዷ የባህሪያችን ተወካይ በመሆኗ ቤዛዊት ዓለም እንላታለን። ቤዛነት ምትክ፣ ካሳ ተብሎ ይተረጎማል። የእመቤታችን ቤዛነት የባህሪያችን መመኪያ በመሆን ነው። የጌታ ቤዛነት ደግሞ ባህሪያችንን ገንዘብ በማድረግ ካሳ በመክፈሉና ድኅነታችንን በመፈጸሙ ነው። ዋናውን ቤዛ በደሙ ካሳ ከፍሎ የገዛንን የወለደችውና ሰው የሆነባት እመቤታችን ናትና በእውነትም ከቅድሳት መጻሕፍት ጋር ሕብረት አድርገን ቤዛችን የባህሪያችን መመኪያ እንላታለን። ከፍጥረት መካከል ከእመቤታችን ውጭ ወላዲት አምላክነትን የተሰጠው የለም አልነበረምም፣ አይኖርምም። እመቤታችንን ንግስተ ሰማይ ወምድር ያሰኛት ቅሉ ከንጉስ በቀኝ ተቀምጣ ከንጉሱ ምልጃን የምታሰጥ ንጉሱም የሚሰማት የንጉሱ እናት ንግስቲቱ ብቸኛ ፍጡር በመሆኗ ነው ይህ በእርግጥ በኑፋቄ በተበላሸ በሌሎች ፕሮፓጋንዳ በተሞረደ ጭንቅላት በጥልቀት ለማሰላሰል የማይቻል ታላቅ ምስጢር ነው እኚህ ጳጳስ ተፈጸመ ተስፋ አበው በማርያም ድንግል ወበቀራኒ ተተክለ መድኃኒተ መስቀል የሚለውን ምን ብለው ነው የሚረዱት? መድኃኒት ክርስቶስ እንጂ መስቀል አይደለም የሚሉ አውዱን የዛተ ትንታኔ መስጠት ይቻላል። ከቶ እየተቃወሙ ያሉት ማንን ይሆን? ቅዱሳት መጽሐፍትን ነው ወይስ ሰዎችን ነው? የሚናገሩትን ተረድተውታለ ዘውትር የሚጸልዩ እስከሆነ እሰግር ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክብር፣ መስቀል ኃይለነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ፣ አይሁድ ክህዱ፣ ንህነሰ አመነ የሚለውን እንዴት ነው የሚተረጉሙት? መስቀል ቤዛነ አለባቸው እኮ መስቀል ደሙን አፍሱ ካሳ ከፍሎ ተሰቅሎ ቤዛ ሆኖ አዳነን የምንል ነው የሚመስላቸው ማለት ነው። የመስቀልን ቤዛነት የመቤታችንን ቤዛነት የአምላክን ቤዛነት ለያይተን የማና ማወቅና የማንረዳ እሳቸው ዛሬ የተረዱትና የተገለጠላቸው ነው የሚመስላቸው ማለት ነው። ዳህጸ ልጻል ሊሆን ስለሚችል እና ተጸጽተው ሊያርሙት ከቻሉ በሚል ጠንካራ ቃላት ልንናገራቸው አይገባም። በጣም በርካታ ንባብ ማስረጃ ከሊቃውንቱ ማምጣት ይቻላል። አባት ነኝ ለሚል ሰው በሞቀታ መናገር ራስን ያስገምታል። አባት ማለት የሚናገረውን የሚያውቅ ለንግግሩም ፈሊጥ ያለው ሰከን ያለ እንጂ ጊዜውንና ነፋሱን ተከትሎ የሚነፍስ ማለት አይደለም። በነገራችን ላይ ኦርቶዶክሳዊት ቤተክርስቲያን ኮ ሪደምትሪክስ የተባለውን የመቤታችንን የሰው ልጅን በማዳን ከክርስቶስ ጋር ትጋራለች የሚለውን የካቶሊክ ትምህርት እንደምንቃወም ያውቅ ይሆን? ነ ኦርቶዶክሳዊ የነገረድነት ትምህርት የፍጡርንና የፈጣሪን ስራ የማያደባልቅ ብቸኛው በደሞ የገዛንና ፍጡራን ማድረግ የማይችሉትን በማድረግ ቤዛ የሆነን መድኃኒታችን ኢየሱስ ክርስቶስ መሆኑን ጠንቅቆ የሚያስተምር ንጹህ ትምህርት ነው። ነገር ግን አምላክን በድንጋሌ ስጋ በድንጋሌ ነፍስ የወለደችን መቤታችን የሰው ልጆች የአምስ ሺህ ከአምስት መቶ ዓመታት ተስፋ የተፈጸመባት እና አምላክም ሰው የሆነባት ከፍጥሯን በላይ ከፈጣሪ በታች የሆነች ንግስት ሰማይ ወምድር መሆኗን እናምናለን። ቤዛዊነቷም ከዚህ ረቂቅ ምስጢር የሚቀዳ ነው። ይህ ካልተዋጠላቸው ቤቱን ለቆ ቆቡንም አስቀምጠው በከረባት መራወጥ ይቻላል። በቤቱ ስም አጭበርበር ግን አይቻልም።